አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ እኔ በጣም ደህና ነኝ። ዩቱብ ቻናሌን ላይክ ና ሰብስክራብ ሼር እያደረጋችሁ ስለምታበረታቱኝ ምስጋና የከልብ ነው። ጅዛኩም ላሁ ኸይራ። ዛሬ የማሳያችሁ እንግድች የኢዱን አልባሳት ነው። ይሄ የኢድ አልባሳት የሚሄደው አዲስ አበባ ነው። የሚሰጠው ለሁለት ልጆቿ የሚሆን የኢድ ስጦታ ነው። ሰርፕራይዝ ነው ማለት ነው። ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ ማዘዝ ለምትፈልጉ ደግሞ የኔ ስልክ ቁጥር 0967177194 ነው ማለት ነው። እንሻላ ይሄ የኢድ አልባሳት የፈጀው እንግዲህ ለሁለት ልጆች ሁለት ሁለት ቅያሬ ነው። እኔ በጣም በተመቸኝ በወደርኩትና ለልጆቿ ይጠቅማል ባልኩትና በቃ ለኢዳቸው ፈካ ያደርጋቸዋል ብዬ ያስብኩትን ቆንጆ ቆንጆ ልብሶችን ገዝቻለሁኝ። ኳሊቲና የውጭ ነገሮች ናቸው የገዛሁላት። አጠቃላይ የዚህ አልባሳት ድምር 17 ሺህ ብር ብቻ የፈጀ ነው። አሁን እዚ ጋ እንደምታዋት ይቺ ውብና ቆንጅዬ የሆነች ቀሚስ፣ አንዳንድ እህቶች የድሮ በጣም የቆየ አንስተው እስክሪንሹት አድርጋችሁ ትልኩልኛላችሁ የዚህን አይነት ቀሚስ ለማለት እኔ የሚያስወቀሰኝን ስራ መስራት አልፈልግም። የቻልኩትን ያክል ጥሩ ነገር ሰርቼ የኔን ደስታ ሳይሆን የሌሎችን ደስታ ማያት ወላ በጣም ያስደስተኛል። ወላሂ ነው የምላቸው። ይሄ ዝም ብሎ ወሬ ምናምን አይደለም። በቃ በተግባር የሚያስደስተኝ ያ ተጠቃሚ በኔ እኔ በሰራሁት ነገር ደስተኛ ሲሆን የለለ ነው የምደሳው ማለት ነው። አልሐምዱሊላህ አላህ የሰጠኝ ነው እና አሁን የማሳያችሁ ቀሚስ እሷ ፎቶ ከላከችልኝ በጣም በብዙ የተራራቀ ፋሽን የሆነ ዕቃ ነው። በጣም ፋሽን ከምነግራችሁ በላይ ማሻአላ ተባረክ ረህማን። እና እዚህ ጋር እንደምታዋት ያው ሁልጊዜ እንደምነግራችሁ ፖርሳ ያላት ጽድት ያለች ለኢድ አንዳንድ ሰንቲሞችን መለቃቀሚ የምትሆን ፖርሳ አለች። ማሻአላ ተባረክ ረህማን፣ በጣም ጽድት እያለች ይዋት ታይታላት። እንግዲህ ቺጭ ቀሚስ እስከ ዛሬ ከምገዛት ቀሚስ በዋጋም በጥራትም ለየት ያለች እቃ ናት። ይቺ አሁን ከሁለት ቀን ከሶስት ቀን በኋላ በዚህ ዋጋ እናገኛትም። ይሄን የገዛው ላት 3900 ብር ነው። 3900 በጣም የምታምር ማሻአላህ ተባረክ ረህማን የሆነች ታይት ያላት ቆንጅዬ የኤድ ቀሚስ እቺ አወል ኤድ የምትለበስ ናት። የመጀመሪያ ኤድ የምትለበስ ናት። ጠዋት መጀመሪያ ዚጋ የሚለበሳለ ቆ ያሳያቸዋለሁ። ቀን አካባቢ ላይ መዘነጫ ናት እቺ 3900 ብር ናት። ጠዋት ደግሞ ኢድ ያው ልጆቻችን አምስት አመቷ ነው እኔ ስድስት አመት ብዬን ያሰራሁት ያን አወል ኤድ ጠዋት ላይ ሸዋር ምናምን ተወስዶ በዚህ ፏ ተብሎ ነው የሚኬደው። ማለት ይሄ እንደምታዩት ኢንተርኔት የሚባለው ኦሪጂናል የሆነው ጨርቅ ነው። ይህንን ያሰራሁላት ስምንት መቶ ብር አንድ በጥቁር አንድ ደግሞ በዚህ ከለር ነው ደማቅ ያልሆነ ጎመኒ ነው በጣም ያምራል። ኢንተርኔት የሚባለው ጨርቅ ነው። ይሄ እንግዲህ ለ6 ዓመት ሴት ልጅ ብዬ ነው ያሰራሁት። 800 ብር ነው። ጥቁሯም እጅግ በጣም ታምራለች። ማሻላ እኔ ጥቁር ከለር ያው እንዳነገርኳችሁ በጣም ይመቸኛል። አያችኋ፣ ይሄ ሁለቱን የገዛሁላት ስንት መሰላችሁ? 1600 ብር ነው ማለት ነው። ከዛ ለጥቁሩ ለጥቁሩ ይሄንን ለዚህ ደግሞ ይሄንን አድርግላታለሁ ማለት ነው። እነዚህ አንደኛ ናቸው። ሁለት ሐምሳ እንደሚገዙት አይደሉም። አገረኛ ሳይሆኑ የውጭ ናቸው። ዋጋቸው እነዚህ አራት አራት መቶ ብር ስምንት መቶ ብር ነው ማለት ነው። አሁን የሴቷ ምን አለ መሰላችሁ? ጫማ አላት፣ ጫማ ይህች ቆንጆ የሆነ ጫማ ያው አወል ኢድ ከዚህ ጋር የምትለበስ ናት። ዋጋዋ ደግሞ ሺ ስምንት መቶ ብር ነው። ቁጥሯን ያደረግኩላት ሀያ ስምንት ቁጥር ነው። ሀያ ስምንት ቁጥር ናት። በጣም ነው የምታምረው ማሻ አላህ ተባረክ ረህማን ከወደዳችኋት ላይክ እና ሰብስክራይብ ሼር በማድረግ እኔ ማገኘት ለምትፈልጉ ደግሞ ቁጥር አስቀምጫለሁ የፈለጋችሁትን ነገር ብታዙኝ አደርሳለሁ ማለት ነው። በጣም የሚያምር ማሻላ የሆነ ደግሞ ይሄ ኤርጌንዶ የዚህ ዋጋ 550 ብር ነው ማለት ነው። ይሄ የሴቷ ልጅ ጨረስን ማለት ነው። ወደ ወንዱ ልጅ ስንመጣ ደግሞ ያው ለኢድ ፈካ የሚያረግ ነገር ነው ብያቸዋለሁኝ። ሁሉም የውጭ ናቸው። እነዚህ 500፣ 600 እንደምንገዛቸው አይነት ጨርቆችም አይደሉም። ይሄ የዱባይ ነው ይሄንን የገዛውላ ሺህ ሁለት መቶ ብር ነው። ይሄንን ሸሚዙም ብቻ እንዴት እንደሚያምር እንግዲህ ችውልኝ። ሶስት ዓመቱ ነው ብላኛለች። አራት ዓመት ብዬ ነው የገዛውት፣ ለምን እንዳንሰው በማሰብ ማለት ነው። ይሄንን የገዛውት ሺህ ሁለት መቶ ብር ነው። እዚህ ጋር ደግሞ አሁንም የውጭ ናት ማሻላ፣ በጣም ጽድት ያለች ፏ ያለች ቲሸርት አለች። እዚህ ዋጋ ደግሞ ሰባት መቶ ብር ነው ማለት ነው። እዚህ ጋር ደግሞ ጅንስ ሱሪ አለ። ይሄን ጅንስ ሱሪ የገዛሁለት ሺህ ሶስት መቶ ብር ነው። ይሄም ለአራት ዓመት ብዬኔ ነው የገዛሁት ማለት ነው። ለምን እድሜ ጨመር አድርጎ መግዛት የሚያክል ነገር የለም ማለት ነው። እያደገም ይለብሰዋል። ለኢድ ብቻ ለብሶ የሚዋጣው አይነት ብቻ ሳይሆን በቃ እያደገ የሚለብሰው ቆንጆ የሆነ ጅንስ ሱሪ ሺህ ሶስት መቶ ብር ገዝቻለሁ ማለት ነው። ከዛም በመቀጠል ቅያሬ ልብስ በላይ ስለነበረ የቅያሬውን ልብስ ምን አረኩለት? ቱታ ለልጆች ቱታ ነገር በጣም ወሳኝ ነገር ነው እንደነገርኳችሁ እዚ ጋ በጣም የሚያምር ቆንጆ ኳሊቲ በጣም በጣም በጣም ጥራት ያለው ነው። እዚጋ ይሄ አብሮት ነው የሚመጣው፣ እንደዚህ እንደምታዩት ማሻላ ተባረክ ረህማን ፏፈሽ ያለች ቱታለች አለች። የዚች ዋጋ ደግሞ 2500 ብር ብቻ ናት። እና ማሻላ አይ ነጭ ምናይ ልዩት ጨርቁን እንዴት አባቱ እንደሚያምር ይሄንን። የገዛው 2500 ብር ነው ማለት ነው። ከዛ ለባብይ አሁንም ጫማ አለው ጽድት ያለች ጫማ ናት። እችን ጫማ ሺ ስምንትም ሺ ሰባትም ገዝቻታለሁ። አሁን ላይ ግን ያው ዋጋ ጭማሬ ስላለ ይሄን የገዛሁት ሁለት ሺ ብር ብቻ ነው። እዩት ይሄን የገዛሁት ሁለት ሺ ብር ነው። ከዛ በመቀጠል ምን አለ ኤርጌ እንደ ሁቱ ጋር ተመሳሳይ ይሄንንም አምስት መቶ ሀምሳ ብር ለዚህ ቅያሬ ልብስ። እንግዲህ ለዛሬ ያስኩላችሁ ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጋችሁ እዘዙኝ ቶሎ እንዲደርስላችሁ ለፈለጋችሁ ደግሞ ጊዜ ሳትገሉ የምፈልጉትን ነገር ጻፍ ጻፍ አድርጋችሁ የሚሄድበትን ሀገርና ስማችሁን በማድረግ ጊዜ ሳታንዛዙ ማዘዝ ትችላለ። አላ ትዕዛዝ በቀጣይ ጠብቁ። ብዙዎች የሚሆኑት አልባሳት ነው። አገረኛም ከፈለጋችሁ፣ የዱባይ ከፈለጋችሁ፣ ቻይና ከፈለጋችሁ ቻይና ሆኖ ቆንጆ ነገሮች አሉ። በነገራችን ላይ ሁሉንም እንሻላ ለእናንተ እንዲደርስ አደርጋለሁኝ። ይሄን ይመስላል የሚሄደው አዲስ አበባ ነው ማለት ነው።